በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የፕሮግራማችን ተከታታዮች በክፍል ሶስት ትምህርታችን ለምን እንጾማለን በሚል ርዕስ የጾምን ታላቅ ኃይልና ጥቅም ተመልክተን ነበረ። ዛሬ ደግሞ የጾም ፍሬው እንዲታይ በረከቱ እንዲደርሰን እንዴትና ከምን እንጹም፣ የጾም ሰዓቱ እስከ ስንት ሰዓት ነው የሚለውን መሠረታዊ የቤተ ክርስቲያንን ትምህርት እንመለከታለን። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱ፣ ይለናል። የሐዋርያ ስራ ምዕራፍ 3 ከቁጥር 19 እስከ 20 ድረስ እንደምናነቡ መላው ሕዋሳታችን ካልጾሙ የምግብና መጠጥ ጾም ብቻውን ዋጋ የለውም። ስለዚህ አይን፣ ጆሮ፣ እግርና እጅ የመሳሰሉት የስሜት ህዋሶቻችን መጾም አለባቸው። ከምግብና መጠጥ ይልቅ የሚበልጡት እነዚህ ናቸው። ከምግብና መጠጥ የምንቆጠበው በራሱ ኃጢያት ስለሆነ ሳይሆን ምግብና መጠጥ ስጋን አጥገበው በገደል ስለሚጥል ወዳልተፈለገ አቅጣጫ ስለሚጎትተን ከእግዚአብሔር ጋር ያለንን ግንኙነት እንዲቋረጥ ያደርጋል። ስንጾምም ከሐሜት ካሉባልታ ከዝሙትና በሐሰት ከመመስገድ ወዘተ መቆጠብ አለብን። የጾም መሠረቱ ሃይማኖት ነው። በሃይማኖት የተነሳ ለተወሰነው ጊዜያት ከምግብና ከመጠጥ የምንከለከልበት ሁኔታ ይኖራል። ነገር ግን ጾም ይህ ብቻ አይደለም። ሁለት አይነት መስመር አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአጽዋማት ወቅት አንደኛ ከምግበ ሥጋና ሁለተኛ ደግሞ ከኃጢአት ትከለክላለች። ከኃጢአት ሁል ሁልጊዜም እንከለክላለን። ከምግብ የምንከለከለው ምግብ ኃጢአት ስለሆነ ሳይሆን ከሃይማኖት የተነሳ ነው። ምግብ በልተን ፈቃድ ሥጋችን ከምናደልብ እንደ ቅዱስ ጳውሎስ ሥጋችንን ጎስመን ያለ ምግብና ያለ መጠጥ እግዚአብሔርን እያመሰገንን የምንኖርበትን ሰማያዊና ዘላለማ ሕይወት የምናስብበት መንገድ ነው እያንዳንዱ ክርስቲያን ቢጾመው እጅግ በርካታ በረከቶችን ያገኝበታል። ከእነዚህም ጥቅቶቹ አንደኛ በስራችንና በአገልግሎታችን በረከት እናገኛለን። ሐዋርያት ጾም የጾሙት አገልግሎታቸው እንዲከናወንላቸው እንዲባረክላቸው ነው። ነብዩ ነህምያም ኢየሩሳሌምን የመስራት ተግባሩን እንዲባረክለት በጾመው ጾም ሥራው ሁሉ ተባርኮለታል። ነህምያ ምዕራፍ አንድ ከቁጥር 4 ላይ እንደምናነብ እኛም በትክክለኛው ሥርዓት መሠረት ጾም ብንጾም በዕለት ተዕለት ተግባራችን በረከት እናገኛለን። ዝናበ ምረትን ጠለ በረከትን እናገኛለን። በነቢዩ ኢዩኤል ዘመን ዝናብ ጠፍቶ ዛፎች ሳይቀር በደረቁ ጊዜ በጾም በጸሎት ወደ እግዚአብሔር በተማጸኑ ሰዓት ዝናበ በረከትን አግኝተዋል። ኢዩኤል ምዕራፍ 1 ከቁጥር 12 እስከ 14 እንደምናነብ በረከተ ምረትንም እናገኛለን። ጾም ዘር እንዲባረክ በረከት እንዲበዛ ያደርጋል። ይህም አገር ወገን ከረሃብ ከችግር ነጻ እንዲወጣ ያደርጋል። በነቢዩ ኢዩኤል እንደተገለጸው በጾም የእህል የመጠጥ በረከት ይገኛል ይላል። ኢዩኤል ምዕራፍ 2 ከቁጥር 12 እስከ 14። ሌላኛው የነፍስ በረከት እናገኛለን። ጾም በነፍስ የደከመች የዛለች፣ በመንፈስ የደከመች የዛለች ነፍስን ያበረታል። የነፍስን ቁስል ይፈውሳል። ስጋዊ ኃይልን ያደክማል። የስጋን ፈቃድ ለነፍስ ያስገዛል። መዝሙር 108 ከቁጥር 24 ላይ እንዲሁም ደግሞ ገላትያ ምዕራፍ 5 ከቁጥር 24 ላይ እንደምናነባው ሌላው የዓለምን ሀሳብ ያስወግዳል፣ ከእግዚአብሔር ያስታርቃል። ሮሜ ምዕራፍ 8 ከቁጥር 7 ምዕራፍ 3 ከቁጥር 1 እስከ 10 እንደምናነባው ሌላው ያጋንንትን አጋንንትን ያረቃል፣ ሚስጥርን ይገልጣል። በአምላካችን ፊት ራሳችንን እናዋርድ ዘንድ ከርሱም የቀናውን መንገድ ለኛ ለልጆቻችን፣ ለንብረታችንም ሁሉ እንለምን ዘንድ ጾምን አውጁ ይለናል ዕብራውያን እዝራ ምዕራፍ 8 ከቁጥር 21 ላይ። ችግር ለራሳችን እንድንጸልይ ያነቃቃናል፣ ፍቅር ደግሞ ለሌሎች ሰዎች እንድንጸልይ ያስገድነናል። ቅዱስ ዮሐንስ አፈወርቅ እንዲህ ብሎ መክሮናል። ስለዚህ ሁላችንም ስንጸልይ ስንጾም፣ በፍቅር መሆን አለበት ማለት ነው። በቀጣይ የምንመለከተው ደግሞ ጾም እስከ ስንት ሰዓት ነው የሚለውን ነው። የቅድስት ቤተክርስቲያናችን ስርዓቱ በልኬትና በምክንያት የታጀበ ነው። ጾምን ስንመለከት አብዛኞቻችን በተለምዶ ሰዓት ሳንጠበቅ በተለምዶ ሰዓት ሳንጠብቅ እስከ ሦስት ሰዓት እስከ ስድስት ሰዓት እስከ ሰባት ሰዓት እስከ ዘጠኝ ሰዓት እስከ አስራ አንድ ሰዓት እያለን እንጾማለን እንጂ የአዋጅ አጽዋማት የተወሰነ የተገደበ ሰዓት አላቸው የሚለውን ነገር አናውቅም ይሄ ግን በፍትሐ ነገሥት ላይ ይሄ ግን በፍታ ነገሥት ላይ ተገልጾ እናገኘዋለን። በፍታ ነገሥት ሕማማት እስከ 12 ሰዓት ይጾማ ይጾማቸው ሌሎቹን አጽዋማት በዓለ ልደትና ጥምቀት ረቡና አርብ የሚውሉባቸው ካልሆኑ በቀር እስከ 9 ሰዓት ይጾሙ። ፍታ ነገሥት አንቀጽ 15 ከ565 እስከ 566 ቁጥር ድረስ ብሎ ተነግሯል። የአጽዋማትን ዝርዝር ካስቀመጥን በኋላ በዚሁ አንቀጽ ቁጥር 572 ላይ ደግሞ በእነዚህ በታዘዙት ጾሞች ከቀኑ እስከ ዘጠኝ ሰዓት ድረስ ይጹሙ። ከእነዚህ አበልጦ የጾመ ግን ዋጋው ይበዛለታል። ከጥሉላት ምግቦች መታቀብ ካልሆነ በቀር እሁድና ቅዳሜ ግን አይጾሙ ብሎ ይወስኗል። አብይ ጾም ወይም ደግሞ ሁዳድ የጾም ጾመ አርብዓ ግን ይለያል። በአብይ ጾም የመጀመሪያው ሱባዬ ፀሐይ እስኪገባ ይጾሙ፣ ሌሎቹን ሳምንታት እስከ 11 ሰዓት ይጾሙ። በሰሙነ ሕማማት ግን ኮከብ እስኪወጣ ይጾሙ። ፍታ ነገስት አንቀጽ 15 595 ላይ ብሎ ተናግሯል። የአብይ ጾምን የመጀመሪያው ሳምንት ዘወረደ ሳምንት እስከ 11 ሰዓት የሚጾም ነው። ፍታ ነገስት ቁጥር 578 ላይ ደግሞ የሰሞኑን ህማማትን አድብንና ቅዳሜን ግን ሁለቱንም በአንድነት ይጾሟቸው የሚችል እስከ ሌሊት ዶሮ ጩኸት ድረስ የሚችል እስከ ሌሊት ዶሮ ጩኸት ድረስ ምንም ምንም አቅም ምንም ምንም አይቅመሱባቸው። ሁለቱን በአንድነት መጾም የማይቻለው ግን ቅዳሜን ይጹም ተብሎ ህግ ተሰርቷል። የስድስቱ አጽዋማት ሰዓት እስከ ዘጠኝ ሰዓት ነው። ዘወረደ እና ህማማት ከዘወረደ እና ህማማት ወጪ ያሉትን የአብይ ጾም ሳምንታት እስከ 11 ሰዓት፣ ዘወረደ የአብይ ጾም የመጀመሪያው ሳምንት እስከ 12 ሰዓት፣ ሰሞና ህማማት ኮከብ እስኪወጣ ነው። እንግዲህ ውድ የሰኒ ዘሚካኤል ዩቲዩብ ተከታታዮች ስለ ጾም የዚህን ያህል ተመልክተናል። ስለዚህ ምዕመናን ጾማችን በሰዓት የተገደበ በሕግ የተመራ ከኃጢአት በመራቅና ሕዋሳትን በመግታት የሚፈጸም ሊሆን ይገባል። ያን ጊዜ የመረጥኩት ጾም ይህ ነው የተባለው የጌታ ቃል እንፈጽማለን ማለት ነው። እንግዲህ በቀጣይ በሌሎች ትምህርቶች እስከምንገናኝ ድረስ ይቆየን። ወስብሐት ለእግዚአብሔር። ሰብስክራይብ እንዲሁም ደግሞ የደወሉ ምልክቷን መጫን አትርሱ።